አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ መሆን በራሱ አቶ ጌታቸው ረዳ ባለው ፖለቲካዊ ስብዕና በፈጠረው ተጽዕኖ በነበረው ሚና እና በመሳሰሉ ጉዳዮች ምክንያት በራሱ ራሱን ችሉ ትልቅ አነጋጋሪነት እንዳለው ሆኖ ግን ከዛም ትንሽ ሰፋ አድርገን ይህንን አገዛዝ እንዴት ነው ሪሊ ዲል ማድረግ ያለብን? ከአገዛዙ ጋር ያለን ግንኙነት ግንኙነት ሊኖር ከሆነ እንዴት ያለ መሆን ነው ያለበት? ድርድርም፣ አብሮ መስራትም፣ ትብብርም ሌላም ሌላም ነገር ሁሉ በዚህ ውስጥ ተካቶ የሚታይ ነገር ስለሆነ ሰፋ አድርገን እንድናየው ፈልጋለሁ። ሐሳቦች አሉኝ እኔ እዚህ ላይ በጣም በጣም ጠንከር ያሉ ሐሳቦች ግን፣ እስቲ መጀመሪያ ስታየው ምን እንዳልክ የጠበቀው መሆን አለ መሆኑን እና ምን ትርጉም እንደሰጠህ እስቲ ሐሳብ አንሳና፣ ከዛ ተከትሎን ያሉኝን አስተያየቶች አቅ ማለት ሹመቱን በተመለከተ ማለት ነው። አዎ እውነቱን ለመናገር ብዙም አልደነቀኝም በሁለት ምክንያት አንደኛው በአጠቃላይ እኔ ፖለቲካ ውስጥ ገብቼ ባሳለፍኩት ረዥም ጊዜ አሁን ላይ የደረስኩበት ነገር ምንድን ነው? ምንም ከሰማይ በታች አይሆንም የሚባል ነገር የለም እና ኤኒ ታይም ያልገመጥከው ነገር ሊከሰት ይችላል የሚል አስተሳሰብ አለኝ እና አንዱ በዛ ምክንያት ነው። ምክንያቱም በዚህ የፖለቲካ ሂደት ካጠገባችን ብዙ ሰዎች ሲለዩ አይተናል። ልንገምተው ልናስበው የማንችል አቋም ላይ ያገኘናቸው ብዙዎች አሉና በቃ ነገ ከነገ ወዲያ ማንም የሆነ ቦታ ላይ ቢገኝ አይደንቅም የሚል አይነት አስተሳሰብ ያለው ረዘም ካሉ ዓመታት ጀምሮ እና አንዱ በሱ ምክንያት ይመስለኛል። ሁለተኛው ግን አቶ ጌታቸው ያው አንተን በቅርብ እንደምታውቀው ከዚህ ከውስጣዊ የድርጅት ችግራቸው ጋር በተያያዘ አንዳንድ መግለጫዎችን መስጠት ሲጀምሩ በሂደት ግን መጨረሻ ላይ አሁን አዲስ አበባ መጥተው ያን ቃለመጠይቅ ከሰጡ በኋላ ማለት ከአንተ ጋር ቃለመጠይቅ ከማድረጋቸው በፊት የሰጡት ቃለመጠይቅ፣ ፕሬስ ኮንፈረንስ በሰጡበት ወቅት አንዳንድ የተናገሯቸው ነገሮች ወዴት አቅጣጫ እየሄዱ እንደሆኑ ለእኔ ትንሽ በግልጽ የሚያሳዩ ነበሩ። ለምሳሌ አንደኛ የዚህ የዲ ዲ አርን ወይም የፕሪቶሪያውን ስምምነት ተፈጻሚ አለመሆን ዋናዎቹ ችግሮች እኛ ነን የሚለው አባባል በጣም ከባድ አባባል ነበር እና ይሄን ለምን አሉ? ማንን ነው የሚያስደስተው ይሄ ሀቅስ ነው ወይ የሚለው ነገር ብዙ ጥያቄ የሚያጭር ነበረ። ከዛም አልፈው ራሳቸው የግል ኢንቴግሪቲያቸውን በሚመለከት ምን ነበር አንድ የተጠቀሙበት ቃል ነበር፣ ሳጭ ረብር ነው የኖርኩት ወይስ ምን ነበር፣ ስናምታታ ነበር ስናምታታ ነበር የኖር ነው የሚል አይነት ነገር። እነዚህ እነዚህ ነገሮች ሳይ በዚህ ላይ ቀደም ብሎም ከስልጣናቸው እንዲነሱ ጥያቄ ሲቀርብ እኔን ከስልጣን ለማስነሳት ከፈለጋችሁ ጠቅላይ ሚኒስትር አብይን አነጋግሩ አይነት ነገር ሲናገሩ እስከ መጨረሻው ሰዓትም ድረስ ነገሮች በፈለጓቸው መንገድ ሳይሄዱ ሲቀሩ የክብር ምርጫ መምረጥ ይችሉ ነበረ። ራሳቸውን ከኃላፊነት አውጥተው ጉዳዩን ለሕዝብ መስጠት ይችሉ ነበረ። ግን እስከ መጨረሻው ሰዓት ድረስ ይህን አዲስ አበባ መጥተው ያን ቃለ መጠይቅ ሲሰጡ ራሱ እስከ ወዲያኛው ከህውሀት ጋር መነጠላቸውን ራሱ ባሳወቁበት ዕለት እንኳ ማህተሙ በእጄ ነው እና ስልጣኑ የኔ ነው አይነት አባባል ነው የተጠቀሙት። እና ይሄን ሳይ ነገሮች ብዙ ርቀት እንደሄዱ ገምቼ ነበር። እና አይ ከዚህ በኋላ አቶ ጌታቸው በትግራይ ፖለቲካ ውስጥ ብዙም ሚና የሚኖራቸው አይመስለኝም። ጠቅላይ ሚኒስትሩ ብዙ አሳዎች ያጠምዳሉ። ሁልጊዜ አሳ ከማጥመድ ወደኋላ ብለው አያውቁም። ግን አሁን ትልቅ ትልቅ አሳ በጃቸው የገባ ይመስለኛል ዛሬ። እና ግን አንድ ቦታ ፈልገው ይሰጧቸዋል የሚል ግምት ነበረኝ ከአንዳንድ ጓደኞችም ጋር ሰሞኑን ሳወራ እንደዛ አልነበር እና ያን ያህል እውነቱን ለመናገር አልደነቀኝም፣ ለማለት ነው። እኔ ዜናውን የተመለከትኩት ሌሊት አስር ሰዓት ነበረና እኔው ልጠይቅ መሰለኝ፣ ምን ተሰማህ? ምክንያቱም ትንሽ አንተ በጣም በጎ አመለካከት እንዳለ አውቃለሁ ለእሳቸውና በቁ ማለት እኔ ያደረግ የትግራይን መንግስትነት እንደ መንግስት ሰፖርት ማድረግ ያስፈልጋል። ያ ነው የጋራ የፖለቲካ ኃይሎች በትግራይ ያለው የፖለቲካ ኃይላት ማዕከል የሚሆነው የሚል አቋም ነበረኝ። የተመለክ ያደረጋቸውን ነገሮች አሉ እነሱን ሪኮግናይዝ ማድረግ ያስፈልጋል የሚል እምነትም ነበረኝ። ግን ኢኮሊ እኔ በአቶ ጌታቸው ላይ ክሪቲካል ነበርኩ ብዬ ነው ማስበው። ግን የሚገርመን ደግሞ በጣም በጣም በጣም ያስደነገጠኝ ልደቱ ከሌሊቱ አራት ማነ ፎር ተርቲ ኤም አስር ተኩል ነበረ ዜናውን ያየሁት አንዳንዴ ነቃው ነገር አለ እና ልክ ዜናውን ሳይ በቃ ድራሹ ጠፋ እንቅልፌ ነው በጣም አስደንጋጭ ነገር ነበረ። ለምን መሰል የአቶ ጌታቸው ከህወሀት ጋር እንደፈለገ እንደፈለገ ሊፋለም ይችላል፣ እንደፈለገ ከትግል ባልደረቦቹ ጋር ግጭት ውስጥ ሊገባ ይችላል። ግን ከትግራይ ጋር ጠብ ውስጥ ነው ብዬ አምኛ። ትላንትና ያደረጋቸውንም ነገሮች እኔ አሁንም በዛ መንገድ አልረዳቸውም፣ በነገራችን ላይ ምክንያቱም አሁን ያደረገው ነገር ራሱን ችሎ ራሱን የቻለ ትልቅ ብለንደር ነው ብዬ አስባለሁ እንጂ ወደ ኋላ ተመልሼ ትላንት የወሰዳቸው አቋም ከአብይ ጋር ካለው አሊጀንስ ጋር የተሳሰረ ነው ብዬ ማሰብ አልፈልግም። ግን እንደው ጥቅል አስተያየት ላቅርብ። ምን ተሰማህ እንዴት አየኸው ስላልከኝ የኔ አስተያየት ምንድን ነው፣ ይሄ ጀስት ቱ ቢ ኦን ሴፍ ሳይድ ጌታቸው ይህንን ውሳኔ ተቀብሎት ከሆነ የምትል ካቢያት ላስገባ። አልተቀበለውም ብዬ ስለማምን አይደለም። ጀስት ቱ ቢ ኦን ሴፍ ሳይድ ተቀብሎት ከሆነ ይሄ የሆነው የጌታቸው ረዳ የአብይ አህመድ አማካሪ ሚኒስትር መሆን ያለምንም ግንና ቢሆንም ካታጎሪክሊ ከባድ ስህተት ነው ብዬ ነው ማ ካታጎሪክሊ ማለት እንደዚህ ለዚህ ግብ ነው የተደረገው ተብሎ የማይብራራ እንደዚህ ስለተደረገው እኮ ነው እነእገሌ ስለገፉት እኮ ነው ተብሎ የማይስተባበል ይሄ ጥቅም ስለሚገኝበት እኮ ነው ተብሎ ትንተና ሊቀርብበት የማይችል ጭፍን ድፍን ያለ ስህተት ነው ብዬ ነው የማስበው። ፖለቲካዊ ትርጉም የማይሰጥ ምልህ ሞራላዊ አመክንዮ ልታቀርብበት የማትችል ህግ የማታጣቅስበት፣ ግለሰባዊ የሆነ ነገሮች የማታጠቅስበት ነው። ነገሌ እኮ ናቸው እንዲህ ያደረጉት ምናምን ተብሎ በማንም ሊላከክ የማይችል ከባድና ከባድ ጥፋት ነው። እኔ ልደቱ በነገራችን ላይ የሆነ ሰው ገፍቶኝ እኮ ነው እንደዚህ የሆንኩት የሚልን ሰው ተቀብዬ አላቅም። በመሰረቱ ከሆነ ካምፕ ወደ ሆነ ካምፕ መላጋት የግድ አይደለም። አቶ ጌታቸው ብዙ ምርጫዎች ነበሩት ለምሳሌ ኦኬ በህወሃት ፖለቲካ ውስጥ ሊሰራ የማይችልበት ሁኔታ ካለ ወጥቶ ከፖለቲካ መጀመሪያ ከፓርቲ ወጥቶ ፖለቲካ መስራት ሊችል ነበር እየጻፈ መቀጠል ይችል ነበር ኦፒኒየን ሜከር መሆን ይችል ነበር መጽሐፍ ሊጽፍ ይችል ነበር ያንንም እንኳ ማድረግ አልፈልግም ካለ እንደማናቸውም ግለሰብ ወይ መቀለ ዩኒቨርሲቲ ወይ አክሱም ዩኒቨርሲቲ ኦር በአዲስ አበባ ካሉ አንዳቸው ኮሌጆች ወይ ዩኒቨርሲቲዎች ያምም አልቻል ካለ በሆነ አለም አቀፍ ተቋም ውስጥ ስራ እየሰራ እንደ ማናንቸውም ሰው ዝም ብሎ እየኖረ መቀጠል ይችላል ነበር። አሁን የሆነው ነገር ከሆነ ቦታ በተሰነዘረበት ጥቃት ነው የሆነው የሚል እምነት በጭራሽ በጭራሽ የማልቀበለው ነገር ነው። ከዚህ ቀደምም ከብልጽግና ጋር እኮ የተባበርኩት ተቃዋሚዎች ገፍተውኝ ነው ወይም ደግሞ ኢህአዴግ እኮ የሆንኩት እነ እከሌ ዘምተውብኝ ነው የሚባልን አመክንዮ ተቀብዬ አላቅም፣ አሁንም አልቀበልም። ስለዚህ ካታጎሪክሊ ስህተት ነው ብዬ ነው ማስበው። ይሄ ና በጣም የሚያሳዝን የሚያሳዝን የሚያሳዝን ነገር ነው። በጣም ከባድ ነው። ይገባኛል፣ ቴዲ እውነቱን ለመናገር አሁን ለምሳሌ እስከንትኑ ድረስ ይሄ ቅድም ያልኩ ጋዜጣዊ መግለጫ ለእኔ በጣም ተርኒንግ ፖይንት ነው የነበረው እስከዛ ድረስ አቶ ጌታቸው የሚያደርጋቸው ንግግሮች፣ የሚሰራቸው አንዳንድ ስራዎች ባይጥሙኝ እንኳ እኔ እውነቱን ለመናገር ሞቲቡን ጥያቄ ውስጥ አስገብቼ አላውቅም ግን ያ ጋዜጣዊ መግለጫ እንደዚህ ብሎ ቀላል ነገር አልነበረም። እንደውም እኔ ለአንድ ጓደኛ ያልኩት ምንድን ነው ለእኔ ደንበኛ የመደመር ማመልከቻ ነው ይሄ ጋዜጣዊ መግለጫ ነው ያልኩት። ለእኔ በቃ ዳት ኦፍ ዘ ኢንድ ኦፍ ዘ ስቶሪ የሚል ነው የነበረኝ እና ለዛም ይመስለኛል ዛሬ ያን ያህል ያላስደነገጠኝ እን እንጂ አቶ ጌታቸው በኢትዮጵያ ፖለቲካ ትልቅ ፊገር ነው። ቀላል ሰው አይደለም። በእውነት እንት አሁን ዝም ብለህ ከሞራል፣ ከፖለቲካ፣ ከግለሰብ፣ ከህግ ከምናምን አንጻር እንኳን ብናየው ነው የምልህ እንዴት እንዴት ትርጉም ልትሰጠው ትችላለህ? ልደቱ፣ በጣም ከባድ ነገር ነው የምልህ ሞራላዊ ውድቀትና ዝቅታው እኮ በቀላሉ ካፕቸር ማድረግ የሚቻል ነው ማለት እኮ አይቻልም። በጣም ከባድ ነው አንደኛ በትግራይ ላይም በሌሎች የኢትዮጵያ ህብረተሰቦችም ላይ የዘር ፍጅት ዘመቻ እያካሄደ የነበረ ያለ እና ማካሄዱንም እንደሚቀጥል ብዙ ነገሮች የሚያሳይህን አገዛዝ እንዴት በአማካሪነት ትሰልፋለህ? ማለት ማሳየት የምፈልገው ነገር ራሱ አለ። በነገራችን ላይ ዛሬ ራሱ አቶ ጌታቸው የተናገረው ማለት ነው፣ ይህን ብልጽግናን በተመለከተ እንደ ጌታቸው እኮ ቢሁሪፉ በቃ ብልጽግናን እና ኔቸሩን ኢንካፕሱሌት ያደረገ ፖለቲከኛ እኮ የለ ጠቅላይ ሚኒስትር በተለይ አብይንም እንደው የተካሄደውንም እኮ በትግራይ የነበረውን ሬዚስተንስ በጣም በጣም በጣም ጥሩ አድርጎ ነበር የገለጸው። አንድ ሁለተኛ ይህንን ማለት የማማከር ስራ እየተቀበለ ያለው ደግሞ እሱ ሰለባ የሆነበት እንትን ነው ማለት የዛ የትግራይ ሬዚስተንስ ዋና ድምፅ የነበረ ሰው ነው። ይሄ ነገሩን በጣም ያከፋዋል። ፖለቲካን ደግሞ ካየ ከፖለቲካ አካያ እንደውም እዚህ ላይ የተወሰነ አስተያየት ብትሰጥበት በጣም እወዳለሁና በእኔ አስተያየት ከአብይ አህመድ ጋር በመስራት ወይም አብይ አህመድን እንደ አንድ ቀና አጋር ምድረው ፓርትነር ኢን ጉድ ፌዝ አድርጎ በመቁጠር እስካሁን የተሳካ አሁን እየተሳካ ያለም ወደፊት የሚሳካም አንዳችም ህዝብን የሚጠቅም ሰናይ የፖለቲካ ገባ አለ ብዬ አላምንም። ሁለተኛ ፖለቲካዊ ስሌት አለው እንኳን እንዳይባል አንተ በጽሁፎች ብዙ ጊዜ ትጠቅሷለህ ይሄ እየሰመጠ ያለ መርከብ ነው ማለት በጣም በጣም በጣም ደካማ መንግስት ነው። ደካማ መንግስት ነው ማለት የሚያደርሰው ውድመት ቀላል ነው ማለት እንዳልሆነ ግልጽ መሆን አለበት። እንደ መንግስት ከተሰላ ይሄ መንግስት እጅግ እጅግ ደካማ መንግስት ነው። ግን ድክመቱ አንድ ሀሙስ የቀረብ ነው የሚያስብል አይደለም። እየሰመጠ ባለ መርከብ ውስጥ ፖለቲካሊ ብቻ ብታሰላው እየሰመጠ ባለ መርከብ ውስጥ መቀላቀል ምን ትርጉም አለው ብለህ ትጠይቃለህ። አይ እየሰመጠ ያለ መርከብ አይደለም ጠንካራ ነው የሚል ሰው ይህንን ማለት የኔን አሰስመንት የማይቀበል ሰው ቢኖር እንኳን ኦኬ፣ ዞሮ ዞሮ መስመጡ የማይቀር መርከብ ነው ብዬ ነው የምከራከረው። ቢካዝ ሰስቴይነብል አይደለም አገዛዙ አሁን ሀገሪቱን እያስተዳደረ ያለበት መንገድ እያስተዳደረ ከሆነ ሰስቴይነብል አይደለም። በዚህ ልክ በሁሉም ፍሮንት ጦርነት እያካሄድክ በገዛ ህዝብህ ላይ ጦርነት አውጀህ፣ ኢኮኖሚክሊ፣ በዲፕሎማሲ፣ በፖለቲካ፣ በውትድርና በዚህ ደረጃ እየወደክ ሀገሪቱን ሰስቴነብል በሆነ መንገድ ታስቀጥላት ትችላለህ? አይ ይሄም አይሰራም፣ እንደው መስመጡ የተረጋገጠ አይደለም የሚል ተከራካሪም በመጣ ከመጣ ደግሞ እንደገና መስመጡ ማለት እንዲሰምጥ ሊደረግ የሚገባ አገዛዝ ነው። አገሪቱን አይደለም እያልኩ ያለሁት አገዛዙን ነው። እንዲሰምጥ ሊደረግ የሚገባ አገዛዝ ነው። ከሀገሪቱ ጫንቃ ላይ እንዲወርድ መደረግ ያለበት አገዛዝ ነው። ይ ነው በዚህ ደረጃ በዛም አረከው። በዚህ ሰናይ ነገር ልታገኝለት ልታወጣለት የማትችለን አገዛዝ አንድ አማካሪ ሆነህ። ምን ትርጉም ያለው ነገር ልታረግ ትችላለህ? ሁለተኛ የደህንነት ስጋትን በተመለከተ ትናገራለህ አንተ ብዙ ጊዜ ከትግራይ ሕዝብ አንጻር ብቻ ሳይሆን በአጠቃላይ የኢትዮጵያ ቁጥር አንድ የደህንነት ስጋት አብይ አህመድ ነው ትላለህ። በጣም የምስማማበት ነገር ነው። የደህንነት ስጋትን በተመለከተ ኢን ፕራክቲካል ተርም ሲገለጽ ከተባለ ደግሞ በትግራይ ሕዝብ ልክ በአብይ አህመድ የደህንነት ስጋትነቱ የተገለጠ በሲጅ በጦርነት በምን በምን የተጨፈጨፈ ማለት ማነፃፀር ምናምን ሳይሆን ብዙ ዋጋ የከፈለ ህዝብ ነው። ብቻ የአብይ በየ አህመድ ቁጥር አንድ የደህንነት ደህነት ስጋትነቱ በሚገባ የታየበት ህብረተሰብ ነው። ከዚህ ከዚህ ግለሰብ ጋር በዛ ረገድ አብይ አህመድ የለወጠው ፖሊሲ የለም። ከዚህ ግለሰብ ጋር በመተባበርስ የትኛውን የትግራይ ጥቅም አስጠብቃለሁ ልትል ትችላለህ? አጋር ሆነህስ ደግሞ ያልቻልከውን ተቀጣሪ ወይም አማካሪ ሆነህስ ምን ልታሳካ ትችላለህ አብይስ በፍላጎቱ ይነው በመርህ ሰዎችን ገዝቶ? የራሱ ባሪያ ማድረግ ነው ስትል ቆይተ፣ ጌታቸው እንደዛ ሲል ስለነበር በተቃዋሚም በተቋሚነት በተቋማዊነት ይቅርታ አያምንም ሲል ቆይተው ጌታቸው። ለእርሱ እሺ ብሎ ማደርን ብቻ ነው የሚቀበለው አብይ። ምግብ እንድትበላ ቢፈቅድልህ ሜኑን እንኳን ራሱ ነው የሚወስነው ስትል ቆይተ። ይህ ትግራይን፣ ህዝብ የራስን እድል በራስ መወሰንን ለአደጋ መጣል ነው ብልጽግናን መቀላቀል ስትል ቆይተ። አብይ ሰጠ አብይ ነሳ ነው እኮ ለአብይ መገዛት ማለት ስትል ቆይተ አሁን ምልህ በዚህ ደረጃ የአብይ አማካሪ ሚኒስትር ለመሆን መወሰንስ ምን ትርጉም ሊሰጥ ይችላል? እና በብዙ መልኩ ብታየው ብቻ ፖለቲካሊ ሴንስለስ የሆነ ነገር ነው። ግን አብይ እንግዲህ እንደምታውቀው ካሉ ድርጅቶች ሁሉ አንጃ እየፈጠረ የራሱ የሚላቸውን ሰዎች መፍጠር ይወዳል። በትግራይ ጊዜ አስተዳደር እና በዶክተር ደብረ ጽዮን ገብረ ሚካኤል በሚመራው የህወሀት ክንፍ መካከል ያለው መጠሳጠስ በነባሮቹ የፓርቲው አመራሮች የበላይነት የተቋጨ ይመስላል። ከሁለት ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ ማክሰኞ መጋቢት 30 2017 ዓ.ም አቶ ጌታቸው ረዳ ስልጣኑን ለምክትላቸው ለሌተናንት ጀኔራል ታደሰ ወረደ አስረክበዋል። አቶ ጌታቸው ትናንት ሚያዝያ 1 2017 ዓ.ም ከቢቢሲ ፎከስ ኦን አፍሪካ አቅራቢ ዋሂጋ ማውራ ጋር ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ ከ2015 ዓ.ም ጀምሮ ሲመሩት ስለነበረው ጊዜያዊ አስተዳደር ስላጋጠሙት ተግዳሮቶች ተናግረዋል። ስለ አዲሱ ፕሬዝዳንት ሌትናንት ጀኔራል ታደሰ ያላቸውን ግምገማም አጋርተዋል። አዲሱ ፕሬዝዳንት ለየትኛዎቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶችም ገልጸዋል። ላለፉት 20 ዓመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆዩት አቶ ጌታቸው ስለ ወደፊት ተስፋቸውም ተናግረዋል። እኛም ለዛሬ ይህን ቃለ መጠይቅ ልናቀርብላችሁ ወደድን። ቢቢሲ የሁለት ዓመት የስልጣን ዘመኖን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱት ስኬቶች ምን ነበሩ? አቶ ጌታቸው ረዳ በድጋሚ ልንገባበት እንችል የነበረው ጦርነት ተመልሶ እንዳያገረች ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉግትን መጥቀስ እችላለሁ። ማለት የምችለው ይህንን ነው። በስልጣን ዘመኖ የሚጸጽት ነገር አለ? ምናልባት ያመለጡ እድሎች። አቶ ጌታቸው ረዳ፦ አዎ ጸጸት ማለት ቀደም ብለን እናከናውነው እንችል የነበራቸውና ማድረግ የነበረብን ጉዳዮች ነበሩ። ለምሳሌ የተፈናቃዮችን መመለስ። እንደ አለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህንን እንዳንፈጽ አዳጋች አድርጎታል። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም። ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበርኩ። ቢቢሲ ስልጣን እንዲለቁ ምክንያት የሆነው ዋነኛው ጉዳይ ምንድን ነው ብለው ያስባሉ? ውስጣዊ ፖለቲካ ነው ወይስ የተፎካካሪ ቡድኖች ናቸው? ይውልህ የፖለቲካ አመራሩ ሂደቱንና የኔን አመራር ለማበላሸት ሁሉንም አይነት ጥረት ሲያደርግ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩም በሆነ ደረጃ የዚያ አካል ነበር። ዋነኛ ተጠያቂ ባላደርገውም ውስጣዊ የፓርቲ ሽኩቻ መኖርም በአንድ አመት ውስጥ ልናሳካ ይገባ የነበሩና መከናወን የነበሩበትን ነገሮችን እንዳንፈጽም አድርጎናል። በህግ አንጻር ሲታይ የጊዜያዊ አስተዳደሩ የስልጣን በተቋቋመ በሁለት አመት ውስጥ ያበቃል። ስልጣኑን ለማስቀጠል የሚሰጥ ውሳኔም በፌዴሬሽን ምክር ቤት በኩል ማለፍ አለበት። ስለዚህ በዚህ ሂደት ውስጥ የተፈጠረ ማንኛውም ጉዳይ የውስጣዊ የፓርቲ ሽኩቻና የፕሪቶሪያ ስምምነት ሙሉ በሙሉ አለመተግበር ውጤት ነው። በሁለተኛ ደረጃ የፌዴራል መንግስት የአመራር ለውጥ መደረግ እንዳለበት ከተሰማው ይህንን ማድረጋቸው ምክንያታዊ ይመስለኛል። ይህንን ማድረጋቸው ምክንያታዊ ይመስለኛል። የእኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲ ውስጣዊ ሽኩቻ ነው። ከስልጣን የለቀቁት በፈቃደኝነት ነው ወይ? ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው? አይደለም። የምን ፓርቲ በህወሓት ውስጥ ያለው እንጃ ይህንን ሂደት ሲያበላሽ ነበር። አይደለም። የምን ፓርቲ በህወሓት ውስጥ ያለው አንጃ ይህንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩም ፕሬዚዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ይሆን እንደሆነ ጠይቀው ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ የተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለውም። ስለዚህ ለእኔ ጉዳዩ የጊዜ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀሬ የነበር ነው። እኔ በፕሬዚዳንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም። ስለ አዲሱ ፕሬዚዳንት ይንገሩን። የእርሳቸው ሹመት ለትግራይ ክልል ምን ማለት ነው?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 ይህንን የመጋፈጥ አቅሙና ክህለቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል። እኔ እንደሚገባኝ ግን ባለፉት ሁለት ዓመታት ሁሉንም ልምድ አግኝቷል። ስለዚህ ጊዜያዊ አስተዳደሩ ቃል ኪዳኑን መጠበቅ አለመቻሉ የእርሱም ዋነኛ ውድቀት ነው። ይህንን ማስተካከል አለበት። ጊዜያዊ አስተዳደሩ ራሱን እዚህ ሁኔታ ውስጥ አግኝቶታል። እርሶ የተወሰነውን ኃላፊነት እንደሚወስዱ ነገር ግን ሌተናንት ጀነራል ታደሰ ብዙውን እንደሚሸከሙ ተናግረዋል። ስለዚህ ለምን ስልጣን ለእርሳቸው መስጠት አስፈለገ? የችግሮ አካል ከነበሩ ለምን ይመራሉ? አቶ ጌታቸው ረዳ ይህንን ሲመልሱ ይህ የእኔ ውሳኔ አይደለም፣ ፕሬዝዳንት እንድሾም ብትጠየቅ እየለቀቀ ያለ ፕሬዝዳንት ተተኪውን እንድሾም ማድረግ ትክክል አይሆንም። ከጠቅላይ ሚኒስትሩ ጋር በነበረን ምክክር ያንን ስልጣን ሲጎመዡ ከነበሩ ከሁሉም ሰዎች የተሻለው እርሱ እንደሆነ ሊያሳምን ይሞክረዋል። ስለዚህ የመጨረሻው ውሳኔ የጠቅላይ ሚኒስትሩ ነው። አሁን መናገር የምችለው ስራው ተቆጥሮ የተሰጠው ታደሰ ስራውን በሚገባ እንዲሰራ በህወሀት ከፍተኛ አመራሮች አስቀያሚ ፖለቲካ ውስጥ ውስብስቡን ጉዞ እንዲያደርግ እንዲሁም ክልሉ ያጋጠመውን የጸጥታ ኢኮኖሚ፣ ፖለቲካዊ ችግሮች ክምር እንዲፈታ ተስፋ እንደማደርግ ነው። ከሁሉም በላይ በተፈናቃዮች መመለስና የትግራይ ህገ መንግስታዊ ግዛቶች መመለስ ላይ ትኩረት እንደሚያደርግ ተስፋ አድርጋለሁ። ከሌትናንት ጄኔራል ታደሰ ጋር የማውራት እድሉን አግኝተው ነበር። ምን ምክር ሰጧቸው? ምክር አልተጠየቅኩም ነበር። በዚህ ጉዳይ ላይ የካበተ ልምድ ላለው ሰው ምክር ማቀረብ ፍላጎትም አልነበረኝም። ቅድሚያ ሊሰጣቸው የሚገቡ ጉዳዮች ምንድን ናቸው ብለው ያስባሉ? በአስር ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ትልቁ ውድቀቱ ተፈናቃዮችን መመለስ አለመቻሉ እንደሆነ ገልጸዋል። አዲሷ አመራር ምን አይነታቸው ኳ እርምጃዎችን ይውሰድ? የጊዜያዊ አስተዳደሩ ፕሬዝዳንት አሁን ላይ ቅድሚያ ሊሰጣቸው ይገባል ተብለው የተዘረዘሩ ጉዳዮችን የያዘ ስምምነት ላይ ፈርመዋል። ለእኔ ግን በጣም አሳሳቢው ነገር የፕሪቶሪያ ስምምነት ሙሉ በሙሉ የመተግበር ጉዳይ ነው። ትጥቅ መፍታትና መልሶ መቋቋም አንድ ጉዳይ ነው። የተፈናቃዮች መመለስ ግን ምናልባትም ከሁሉም እጅግ አስፈላጊ ነገር ሊሆን ነው። ይህ ለመቆጣጠር እጅጉን ያዳገተን ጉዳይ ነው። በዚህ ደስተኛ ያልሆነው እና ራሱን የትግራይ ህዝብ ብቸኛ አዳኝ አድሮ የሚመስለው የህወሓት አንጃ ይህንን የሚያከናውንበት እድል ይሰጠው እንደሆነ የምናየው ይሆናል። መለስ ብለው ሲያዩት በስልጣን ላይ በነበሩበት ጊዜ ምን ስህተት ሰርተዋል? የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ምን የተሻለ መስራት ነበረቦት? የስምምነቱን አፈጻጸም በተደራጀ መልኩ መምራት ነበረብን። ሁሉም ባለድርሻ አካላት እንዲሳተፉ ማድረግ ነበረብን ድርድር ምን እንደሆነ እንኳ ከማያውቁ አምስት የህዋ ስራ አስፈጻሚ ኮሚቴ አባላት ከመጣበቅ ይልቅ ሲቪል ማህበረሰብን ማሳተፍ ነበረብን። ሰፊ ፍላጎቱ በህዝቡ በሰላም መመለስ እንጂ የተፈናቃዮችን ጉዳይ የአስቀያሚ ፖለቲካ መጫወቻው የማድረግ ፍላጎት የሌለውን የወጣቱን እንቅስቃሴ እንደ አጠቃላይ ማሳተፍ ነበረብን። ዋነኛ ስህተት ብዬ የምጠቅሰው ይህንን ነው። የትግራይን ህዝብ በሚገባው መልኩ አላገለገልኩትም የሚል ስሜት ያለው ይመስላል። ይህ ትክክለኛ አገላለጽ ነው። የትግራይን ህዝብ በአግባቡ ያላገለገል አመራር አካል ነበርኩ ብዬ መናገር እችላለሁ። እኔ ግን በዚህ ያልኩራራም። አሜሪካውያን እንደሚሉት እውነት ከሆነ መኩራራት አይደለም። ብቸኛ ትኩረታችንን ስልጣን ላይ ማድረጋችን ስህተታችን እንደሆነ ለማሳየት የምችለውን በሙሉ አድርጊያለሁ። ነባሩን ሁኔታ ለመገዳደር የሚያስችል በጣም ንቁና በጣም የተደራጀ እንቅስቃሴ እንዲመራ ማገዝ እንደቻልኩ አስባለሁ። ይህ ስሜን ለመጥቀስ የሚያስችለኝ ነፍስ አድን ጉዳይ ነው ብዬ አስባለሁ። የእርሶ ወደፊት ምን ይመስላል ቀጣዩ ምንድን ነው? በፖለቲካ ተሳትፎ ይቀጥላሉ አዎ እንዴ እዚህ ጉዳይ ውስጥ ከገባን እና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመረ ብዙ መሰራት ያለባቸው ጉዳዮች አሉ እንዲሁ ተነስቼ እንቅስቃሴውን መተው አልችልም የትኛውን ቦታ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ ተሳተፋለሁ እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው በስልጣን ዘመኖ የመጨረሻዎቹ ቀናት እና ወራት ኤርትራ የተፎካካሪው አመራር አጋር እንደሆነች ሲከሰሱ ነበር። በኤርትራና በተፎካካሪው አመራር ላይ ለሚያቀርቡት ይህ ወንጀላ ምን ማስረጃ ያቀርባሉ? እንደ የህግ ፍርድ ቤት ማስረጃ መጠየቅ የጋዜጠኛ ኃላፊነት መሆኑን አላውቅም፣ ግን ይህንን ልነግር እችላለሁ። ለንግግሮ ግን ማብራሪያ ማቅረብ አለቦ። ማብራሪያዬን አቀርባለሁ። ስም ልጠቅስላ አልችልም። ይህንን ግን አውቃለሁ በእኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት በህጋዊ የተወሰኑት ደግሞ በህገወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ የሰበረው የመጨረሻ ሰበዝ የመጣው ግን ደስተኛ ያልሆኑ የህወሓት አካላት ውስጥ ነው። ሁሉም የህወሓት አንጃ አመራር ማለቴ አይደለም። ግምገማቸው ምንም ይሁን ምን በህወሓት ውስጥ ያሉ የተወሰኑ አካላት በጋራ ጠላታቸው ለማበር ላይ ይህንን እድል መጠቀም ጀመሩ። ስም ልሰጥ አልችልም። ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ። በሌተናንት ጀኔራል ታደሰ ወረደ የኋላ ታሪክ ላይ ያነሱትን ስጋት በተመለከተ አመለካከቶን በአግባቡ መረዳት ፈልጋለሁ። አዲሱ ፕሬዝዳንት ከቀደመው አስተዳደር ጋር የተያያዙ ችግሮች አካል ለመሆናቸው ማስረጃው ምንድን ነው? የኔ ምክትል ፕሬዝዳንት ነበር። የራሱን ስራ ዝርዝር መፈጸም አልቻለም። ኃላፊነቱን መወጣት ላልመቻሉ ታደሰን ብቻ የወቀስኩ አይደለም። እኔ እርሱን በተመለከተ ምንም አላደረኩም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 ሞኛቱን ቱን ቢቢሲ ጥያቄ ብቻ እየጠየቅኩ ነው። አቶ ጌታቸው ረዳ አይደለም፣ ይህ አይነቱ ትዕዛዝ ታውቃለህ፣ የትግራይ ፖለቲካ አስቸጋሪ ነው። ይቅርታ ለተጠቀምኩት። ቢቢሲ ይቅርታ አያስፈልግም፣ ይቀጥሉ። የትግራይ ፖለቲካ በጣም አስቸጋሪ ነው። ራሱን በራስ የሚመራ አካል አድርጎ የሚቆጠር የሚመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛ ነው። የፕሪቶሪያ ስምምነት ይህንን ያልተለመደ ሁኔታ እንዲፈታ ይጠበቅ ነበር። ታደሰ ግን እንደ ሰራዊቱ ታዛዥ የተወሰኑትን የእኔ ውሳኔዎችን መቃረን እንደሚችል ያስባል። ታደሰ ግን እንደ ሰራዊቱ አዛዥ የተወሰኑትን የእኔን ውሳኔዎች መቃረን እንደሚችል ያስባል። አንተ ባለበት የዓለም ክፍል ለሚገኙ ሰዎች ይህንን ለመረዳት በጣም ከባድ ነው። ታውቃለህ! ፕሬዚዳንቱ ውሳኔ የሚያሳልፍበትና ውሳኔውም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም። ይህ አንዱ የችግሩ አካል ነበር። እርግጥ ነው አንዳንዶቹ የእኔ ውሳኔዎች ተፈጽመዋል። አሁንም ግን ለስኬቶቹ ኃላፊነት እንደምወስደው ሁሉ ለውድቀቶቹም ተጠያቂነቱን እወስዳለሁ። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያልሆነ ፓርቲ ሁሉንም ጠቅልሎ ለመውሰድ የመንግስት ሀብትን ለመቆጣጠር የሚሞክር መሆኑ ነው። በመንግስት ስር መሆን የነበረበት ሰራዊት ደግሞ በራሱ የሚቆጣጠሩ ራሱን እንደቻለ አካል ነው። ትንሽ የተወሳሰበ ነው፣ ለመረዳት ያስቸግራል።